ወሊን ለመጀመሪያ ጊዜ በአፍሪካዊ የተሰራና በአፍሪካ ድንቃ ድንቅ መዝገብ ስሙ የሰፈረ ትልቁ የማኅበራዊ ሚዲያ ፕላትፎርም ወሊን እንደ ቲክቶክ በአንድ ጊዜ ዘጠኝ ገስትና እስከ አንድ ሚሊዮን ተመልካች ማስተናገድ የሚችል የቀጥታ ስርጭት ያለውና መደዋወያ፣ መጻጻፊያና የመሳሰሉት የማኅበራዊ ሚዲያ ይዘቶችን ያካ ሌላው ከሌሎች ማህበራዊ ሚዲያዎች ልዩ የሚያደርገው ደግሞ ላይቭ የቀጥታ ስርጭቱን እያስተላለፈም ስክሪኖትን ለሌሎች ሼር ማድረግ ይችላሉ። አሁን የወሊን አክሲዮን መጠቀሚያ ድረገጽ ተዘጋጅቷል። በማንኛውም ዓለም ያለ ሰው በዚህ አዲሱ ድረገጽ ላይ አክሲዮን መግዛት፣ መሸጥ፣ ለሌላ ማስተላለፍ፣ የየቀኑን የወሊን አክሲዮን ሁኔታን መከታተልና ተያያዥ ጉዳዮችን መጠቀም ይችላል። ይህ ልዩ የሆነ ለውጥ ሲሆን ወሊን እንደ ትላልቆቹ የዓለማችን የስቶክ ገበያዎች የኢንቨስትመንት እድሎችን ፈጥረዋል። በዚህ ግዙፍ የሆነ የኢንቨስትመንት እድል ሁሉም ሰው ይጠቀም። በዘመኑ ቴክኖሎጂ ውጤት በኤአይ አርቲፊሻል ኢንቴሊጀንስ ወይም በሰው ሰራሽ አእምሮ የተቀናበረ ትልቅ የማስፋፊያ ሥራ ወሊል ላይ የተሠራ ነው። ለተጨማሪ መረጃ እስክሪኑ ላይ በሚታዩ አድራሻዎች ይደውሉልን፣ ይጻፉልን፣ ይመልከቱ። ወሊል ቪስኮ ሪል ስቴት ቢኖሩበት ተስማሚ ቢያከራዩት የገቢ ቢሸጡት የሚያተርፉበትን የብዙዎች ምርጫ በመስቀል ፍላወር ዲፕሎማት ስታንዳርድ በሆነው አፓርትመንት ግንባታቸው ከ90 ፐርሰንት በላይ የተጠናቀቁ ከስድስት ወር እስከ ዘጠኝ ወር የሚረከቧቸው ቤቶችን የተናጠል ካርታ የተዘጋጀላቸው በ30 ፐርሰንት ቅድመ ክፍያ ብቻ እንዲሁም ከ50 ፐርሰንት በላይ ለምትከፍሉ ደንበኞቻችን ልዩ ቅናሽ አዘጋጅተናል። በተጨማሪም ደንበል ጋዜቦ አደባባይ ፊት ለፊት በሚገኙ ሳይታችን የንግድ ሱቆችንና የመኖሪያ አፓርትመንት ቤቶችን ለሽያጭ አቅርበናል። የመኖሪያ አፓርትመንት ቤቶችን አምስት ሚሊዮን ብር አጠቃላይ ክፍያ የንግድ ሱቆችን ደግሞ ከ2.1 ሚሊዮን ብር አጠቃላይ ክፍያ ጀምሮ ለገበያ ያወጣን ሲሆን በደስታ ነው። የእነዚህን 15 ፐርሰንት ቅድመ ክፍያ ብቻ በመክፈል የራሱ ማድረግ ይችላሉ። ህንፃውም የሚያካትታቸው ቴራስ አዳራሽ፣ 247 የሊፍት አገልግሎቶችን እና የኤሌክትሪክ መኪና ቻርጅ ማድረጊያ የተገጠመለት ሲሆን በደስታ ነው። ለበለጠ መረጃ በስልኩ ይደውሉልን። ይህ አዋዜ ሰበር ነው። ምን እንደሚሉት እንጃ። ፕሬዚደንት ዶናልድ ትራምፕ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋዛ ውስጥ ያቋረጡትን ጦርነት እንዲቀጥሉ እፈቅዳለሁ እያሉ ነው። ምክንያታቸው ደግሞ ሐማስ በሰላም ስምምነቱ የሚጠበቅበትን ሳይወጣ ከቀጠለ የሚል ነው። ታፌ አንዲት ቃል ከወጣ የእስራኤል ወታደሮች የጋዛ ጎዳና ላይ በቅጽበት ይፈሳሉ ብለዋል ትራምፕ ሐማስ እየሆነ ያለውን ነገር በቅጽበት ይስተካከላል ሲሉ ገልጸዋል። ትራምፕ ለሲኤንኤን የሰጡት አጭር የስልክ ቃለ ምልልስ የተካሄደው ሐማስ በስምምነቱ መሠረት ሙታኑን ታጋቾች በሞላ ባለመስጠቱ እስራኤል ውስጥ ቁጣ ከተፈጠረ በኋላ ነው። እዚህ የተነሳ የእስራኤል ባለሥልጣኖች ወደ ጋዛ ጨምሮ እንዲገባ የታቀለው የእርዳታ መጠን ይቀንሳል ወይም ይዘገያል ሲሉ ለተባበሩት መንግሥታት ነግረዋል። ሐማስ 28 የሙታን አስከሬን የመጀመሪያ ቀን ማቅረብ ሲኖርበት እስካሁን መስጠት የቻለው ዘጠኝ ብቻ ነው። የእስራኤል መከላከያ ሚኒስትር እስራኤል ቃጽ እንደዚሁ ሐማስ በተኩስ አቁም ስምምነቱ ካልተገዛ ጦራቸው ሐማስን ለሚሰባብር ዘመቻ እንዲዘጋጅ ማዘዛቸውን ገልጸዋል። ሐማስ ስምምነቱን ለማክበር እምቢ ካለ እስራኤል ከአሜሪካ ጋር ተቀናጅታ ውጊያውን በመቀጠል በሐማስ ላይ የተሟላ ድል በመቀዳጀት የጦርነቱን ዓላማዎች ታሳካለች ብለዋል። የሐማስ ወታደራዊ ክፍ በበኩሉ በሕይወት ያሉትን በአንድ ጊዜ በማስረከብና ሊያገኛቸው የቻለውን የሙታን አስክሬን ደግሞ በመስጠት ግዴታውን እንደተወጣ ይናገራል። ያልተመለሱት የሙታን ታጋቾች አጽሞች ትልቅ ጥረትና ልዩ የመፈለጊያ መሳሪያዎችን የሚፈልጉ ናቸው። ይህንን ለመፍታት ትልቅ ጥረት እያደረግኩ ነው ብለዋል። አሸማጋዮች እንደሚያስጠነቅቁት ሐማስ የቀሩትን አጽሞች ፈልጎ ለማግኘትና ለማስረከብ ሳምንታት ሊወስድበት ይችላል። ምክንያትም የሚያደርጉት በመላው ጋዛ የደረሰውን ውድመት ነው። ኢሳያስ እንደሰማኸው እንግዲህ በሁለት ምክንያቶች ነው አሁን ውጥረቱ እንደገና እየተመለሰ ያለው አንደኛ የሙታኑን አስክሬን በተመለከተ ሲሆን፣ ሁለተኛው ደግሞ የሐማስ ትጥቅ የመፍታት ያለመፍታት ጉዳይ ነውና በእነዚህ ጉዳይ ላይ ፕሬዚደንት ዶናልድ ትራምፕ እስካሁን በሰጧቸው በርካታ መግለጫዎች ትጥቅ መፍታቱን በተመለከተ ሐማስ የማያደርገው ከሆነ በውጊያ እንደሚደረግ ደጋግመው ገልጸዋል። እንደገና ደግሞ የታጋቾቹ የሙታኑ ታጋቾች ጉዳይ በዚህ ደረጃ ለመፈታቱ ተደምሮ የጋዛ ሰላምና ተስፋ ላይ የራሱን መጥፎ ጫና እያሳረፈ ያለ ጉዳይ ሆኗል። ኢሳያስ፣ ለምንድን ነው የሙታኑን አስክሬን መስጠት ያልፈለጉት? ለዚህ በቂ ትንታኔ አቅርበዋል ስላጡ ነው ወይስ ይሄንንም እንደ አንድ ስትራቴጂ ቆጥረውት ነው? ቪስኮ ሪል ስቴት ቢኖሩበት ተስማሚ ቢያከራዩት የገቢም ቢሸጡት የሚያተርፉበትን የብዙዎች ምርጫ በመስቀል ፍላወር ዲፕሎማት ስታንዳርድ በሆነው አፓርትመንት ግንባታቸው ከ90 ፐርሰንት በላይ የተጠናቀቁ ከስድስት ወር እስከ ዘጠኝ ወር የሚረከቧቸው ቤቶችን የተናጠል ካርታ የተዘጋጀላቸው በ30 ፐርሰንት ቅድመ ክፍያ ብቻ እንዲሁም ከ50 ፐርሰንት በላይ ለምትከፍሉ ደንበኞቻችን ልዩ ቅናሽ አዘጋጅተናል። በተጨማሪም ደንበል ጋዜቦ አደባባይ ፊት ለፊት በሚገኙ ሳይታችን የንግድ ሱቆችንና የመኖሪያ አፓርትመንት ቤቶችን ለሽያጭ አቅርበናል። የመኖሪያ አፓርትመንት ቤቶችን አምስት ሚሊዮን ብር አጠቃላይ ክፍያ፣ የንግድ ሱቆችን ደግሞ ከ21 ሚሊዮን ብር አጠቃላይ ክፍያ ጀምሮ ለገበያ ያወጣን ሲሆን በደስታ ነው። የእነዚህም 15 ፐርሰንት ቅድመ ክፍያ ብቻ በመክፈል የራሱ ማድረግ ይችላሉ። ህንፃውም የሚያካትታቸው ቲራስ አዳራሽ፣ 247 የሊፍት አገልግሎቶችን እና የኤሌክትሪክ መኪና ቻርጅ ማድረጊያ የተገጠመለት ሲሆን በደስታ ነው። ለበለጠ መረጃ በስልኩ ይደውሉልን። በዚህ ጉዳይ ላይ ውይይት ሲያደርጉ ግብፅ ላይ እዚህ ማለት የፕሬዚደንት ዶናልድ ትራምፕ የሰላም እቅድ የመጀመሪያ ክፍል ላይ የታጋችን አስረኛን እና የእስራኤል ወታደሮችን የመጀመሪያ ወደኋላ ማከፈግን በተመለከተ ስምምና ለመድረስ ስምምና ለመድረስ በተወያዩበት ጊዜ የደረሱበት የተወሰነ መግባባት ነበረ። ያ ምንድን ነው? ሐማስ እንደሚጠበቀው ሀያ ስምንቱን የሙታን አጽሞች ሊያስረክብ ሊቸግረው እንደሚችል እና በዚህም የተነሳ ከሰባት እስከ ዘጠኝ የሚደርሱ አጽሞችን ሊያስረክብ እንደማይችል ወዲያውኑ ማለት ነው። እንግዲህ ስምምነቱን እስራኤል በተቀበለች በሰባ ሁለት ሰዓታት ውስጥ ማስረክብ እንደማይችል ስለዚህ እንደውም ከዛ አልፎ ተርፎ ከሰባት እስከ ዘጠኝ የተገመቱትን አጽሞች ሐማስ ሊያስረክባቸው እንደማይችል ከታመነ ቀይ መስቀልን ጨምሮ እስራኤል እና እንዲሁም ሌላ ቀሪው ዓለም በሚያደርጉት የጋራ ትብብር ሰፊ ዘመቻ እንደሚደረግ ተገልጾ ነበረ። አሁን ነገሩን ያከበደውና አስደንጋጭም ያደረገው ቤዚካሊ ሐማስ ማቅረብ የቻለው ቅድም እንዳልኩ ከሰባት እስከ ዘጠኝ ለምሳሌ በዛ ላይ ከዛ በፊት የወጡ ዘገባዎች ናቸው። እንግዲህ እነዚህ ቢያንስ ሐማስ ቢያንስ አስራ ዘጠኙን ቢያንስ ቢያንስ አስራ ዘጠኙን በአንድ ጊዜ ሊያስረክብ እንደሚችል ይታመን ነበር። በጣም በከፍተኛ ደረጃ የተቀመጠውን ዘጠኝ አጽሞችን ማስረከብ የማይችልበት ሁኔታ ቢፈጠር እንኳ ከ28ቱ አጽሞች 19ኙን በአንድ ጊዜ ሀያ ህያዋንን እንዳቀረበው በህይወት ያሉትን እንዳቀረባቸው ሁሉ ሀያ አንድ የሙታን አጽሞችን ያስረክባል የሚል ግምት ነበረ። እስካሁን ድረስ ሐማስ የሰጠው በሶስት ነው የሰጠው። መጀመሪያ አራት ሰጠ ከዛ ቀጥሎ አራት ሰጠ። በበነጋታው ከሰጠው አራት አስከሬን ውስጥ አንዱ የታጋቾች አልነበረም። ስለዚህ ሰባት ሆነ። ትናንት ደግሞ ሁለት ሰጥቷል። መጨረሻ ላይ ከዚህ በኋላ መሰጠው የለኝም ብሏል። ስለዚህ እነዚህ ስትደምር በጠቅላላው ሊሰጥ የቻለው ዘጠኝ ብቻ ነው። የአስራ ዘጠኝ የአስራ ዘጠኝ ታጋቾች አጽም በእጁ የለውም። ይሄም በተመለከተ በእርግጥ ዶናልድ ትራምፕ ብለው ነበረ። ሁኔታው በጣም እንዲህ እንደምናስበው ቀላል አይደለም፣ የሚዘገንኑ ሁኔታዎች አሉት ይላሉ። የአንዳንዶቹ አስከሬን ያለው ከመሬት በታች አጥልቆ የቆፈረው ዋሻ ውስጥ ነው። የአንዳንዶቹ ደግሞ ምንድነው ፍርስራሽ ኢቨን ያልፈነዱ ፈንጆች ጭምር ያሉበት ፍርስራሽ ውስጥ ይሆናል እንዲህ እንዲህ የሚል ስዕል ያሳዩትና ከነዚህ ሁኔታዎች ውስጥ አውጥቶ የማምጣት ስለሆነ ስራው ከባድ ቀላል እንደማይሆን ገልጸው ነበረ። አሁን በጥቅል እንደሚታየው ሀማስም እያለ ያለው በጄ ላይ ያሉት ልሰጣችሁ የምችለውን ሰጥቻቸዋለሁ። አሁን ጠቅላላ የሰጣቸውን ዘጠኙም ማለት ነው። ሌሎቹ ግን ልዩ የመፈለጋ መሳሪያዎች ስለሚያስፈልጋቸው እና ልዩ ጥረት ስለሚያስፈልጋቸው እሱን ለማድረግ እየሞከርኩ ነው ብለዋል። ይሄ ግን ፈጽሞ በእስራኤል በተለይ በታጋቾቹ ቤተሰቦች ዘንድ የፈጠረ ቁጣ ይህ ነው አይባልም። እና የታጋቾችና የጠፉ ቤተሰቦች ፎረም የሚባል መድረክ አለ። እና ያ መድረክ በይፋ የእስራኤል መንግስት ሐማስ የእስራኤል መንግስት ሐማስ ላይ የከፋ እርምጃ የእርምጃ እንዲወስጥ ጠይቋል። ስለዚህ እንደዚህ ሁኔታዎች ከአስክሬሎቹ ጋር በተያዘ ሁኔታዎች በዚህ ይገኛሉ። ምን አቅጣጫ እንደሚይዘው አይታወቅም። እንደሰማው ደግሞ በዜናው ላይ ለወታደሮቻችን ወታደሮቻችን ነግረናል የሚሉት የእስራኤል መከላከያ ሚኒስትር ነው። ለወታደሮቻችን ነግረናል ጦርነት ለማፋፋም ነው ያ እርምጃ፣ ስምምነቱን ስላላከበረ የተኩስ አቁሙ ስምምነት ማያከበር ከሆነ የተኩስ አቁሙ ስምምነት በዚህ ላይ እየታሰረ ነው። ለምሳሌ እስራኤል ዘጠና ሰጥታለች የፍልስጤማያንን አስከሬን በሙሉ በእጁ ያሉትን ዘጠና ሰጥታለች ስለዚህ አንድ ሺ ዘጠኝ መቶ ሐምሳ ፈታለች ዘጠና አስከሬን ሰጥታለች በተኩሳቁሙ ስምምነት መሰረት ሐማስ በዚህ ስምምነት መሰረት ማስረከብ ያለበትን ካላስረከበም በውጊያ እንሰባብረዋለን የሚል ነው። ሀማስ ትጥቅ አልፈታም ሲባል ምን ማለት ነው? ትጥቅ የሚፈታበት ሰዓትና ጊዜው ደርሷል። ሀማስን ተክቶ የሚገቡ የአካባቢው ሀገራት ወታደሮች ዝግጁ ናቸው። ወሌን ለመጀመሪያ ጊዜ በአፍሪካዊ የተሰራና በአፍሪካ ድንቃ ድንቅ መዝገብ ስሙ የሰፈረ ትልቁ የማህበራዊ ሚዲያ ፕላትፎ ወሊን እንደ ቲክቶክ በአንድ ጊዜ ዘጠኝ ገስትና እስከ አንድ ሚሊዮን ተመልካች ማስተናገድ የሚችል የቀጥታ ስርጭት ያለውና መደዋዋያ፣ መጻጻፊያና የመሳሰሉት የማኅበራዊ ሚዲያ ይዘቶችን ያካትታ ሌላው ከሌሎች ማህበራዊ ሚዲያዎች ልዩ የሚያደርገው ደግሞ ላይቭ የቀጥታ ስርጭቱን እያስተላለፈም ስክሪኖትን ለሌሎች ሼር ማድረግ ይችላሉ። አሁን የወሊን አክሲዮን መጠቀሚያ ድረገጽ ተዘጋጅቷል። በማንኛውም ዓለም ያለ ሰው በዚህ አዲሱ ድረገጽ ላይ አክሲዮን መግዛት፣ መሸጥ፣ ለሌላ ማስተላለፍ፣ የየቀኑን የወሊን አክሲዮን ሁኔታን መከታተልና ተያያዥ ጉዳዮችን መጠቀም ይችላል። ይህ ልዩ የሆነ ለውጥ ሲሆን ወሊን እንደ ትላልቆቹ የዓለማችን የስቶክ ገበያዎች የኢንቨስትመንት እድሎችን ፈጥረዋል። በዚህ ግዙፍ የሆነ የኢንቨስትመንት እድል ሁሉም ሰው ይጠቀም። በዘመኑ ቴክኖሎጂ ውጤት በኤአይ አርቲፊሻል ኢንቴሊጀንስ ወይም በሰው ሠራሽ አእምሮ የተቀናበረ ትልቅ የማስፋፊያ ሥራ ወሊል ላይ የተሠራ ነው። ለተጨማሪ መረጃ እስክሪኑ ላይ በሚታዩት አድራሻዎች ይደውሉልን፣ ይጻፉልን፣ ይመልከቱ። ወሊል ሀማስ አይመለከተውም ሐማስ ሲጠየቀው ትጥቅ እንዲፈታና ራሱን እንዲበትን ነው ከዛ በኋላ በእሱ ምትክ ማን ይሆናል እንዴት ሆነ ይህን አይመለከተውም ምክንያቱም በስምምነቱ መሠረት ሐማስ በጋዛ ቀጣይ ሕይወት ውስጥ ምንም ሚና የለውም በወታደራዊም ሆነ በሰላም በፖለቲካ በአስተዳደር ስለዚህ እሱ ላይ የሰላም ስምምነቱ ግዴታ የሚጥልበት ትጥቁም ፈቶ እንዲበተንና ምሕረት እንዲያገኝ ነው፣ እንዳይታደን በሕግ ተጠያቂ እንዳይሆን በማንኛውም ሰላማዊ ሕይወት ውስጥ እንዲኖር። ለጠየከኝ ጥያቄ ውስጥ ለውስጥ እየተካሄደ ያለው ብዙ ሀገሮች ወታደር ለማቅረብ እንደጠየቁ አሜሪካ እየገለጸች ነው። ወደ ጋዛ የሚገባው ዓለም አቀፍ አረጋጊ ኃይል አባል ለማድረግ ብዙ ሀገራት አስተዋጽኦ ለማድረግ እየጠየቁ መሆኑን ገልጻለች። እንደገና ደግሞ ሐማስን የሚተካውን አክቹዋሊ በአሁኑ ሰዓት ጋዛ ከጦርነት የጦርነት መቆም ውስጥ ሂደት ውስጥ ነች እንጂ ጋዛ እንዴት ማና ያስተዳድራት በሚለው አሁን እንኳ ባለ ሁኔታ ሐማስ ውጊያ እያደረገ ነው። ብዙ እርምጃዎች እየወሰደ ነው። የታጠቁ ኃይሎችን እየወጋ ነው። ኃይሉን ለማትፈን አንዳንዶቹን በአደባባይ ላይ ረሽኗቸዋል። እንዲህ አይነት ሁኔታዎች አሁን ያሉት። ስለዚህ ውስጥ ለውስጥ ለጠየከ ጥያቄ አንደኛ ዓለም አቀፉን ይሄን የአረጋጊ ኃይል ምልመላ ለማድረግ ሀገራት የራሳቸውን ፍላጎት እየገለጹ ነው የሚላለ ስለዚህ ይህንን መርጠው ወታደሮቹን ያዘጋጃሉ ማለት ነው። ሁለተኛው ደግሞ ውስጥ ለውስጥ የሽግግር መንግስቱን የሚመሰርተውን የባለሙያተኞች መንግስት ለመፍጠር ከሐማስ ጋርም ሆነ ከፍልስጤን ባለሥልጣን ጋር ፖለቲካዊ ግንኙነት የሌላቸውን ፍልስጤማውያንን የማፈላለግ ሂደት ላይ ናቸው። ውስጥ ለውስጥ እየመለመሉ ነው ማለት ነው። ከሐማስም ሆነ ከፍልስጤን ባለሥልጣን ጋር ቀጥተኛ የሆነ ግንኙነት ያልነበራቸው የፍልስጤማውያን ሙያተኞችን፣ ዜጎችን ማለት ይቻላል። ሐማስ ቃሉን ካልጠበቀ፣ ሰራዊቱን ካላከሰመ እና አስከሬኖቹን ሙሉ በሙሉ ካልሰጠ የነበረው ስምምነት ሲፈርስ እስራኤል ብቻዋን ነው ወደ ጦርነት ውስጥ የምትገባው ወይስ ዶናልድ ትራምፕ እንዳሉት የአሜሪካም ወታደር በቀጥታ ይሳተፋል? የአሜሪካ ወታደር መሳተፍ አያስፈልገውም። አሁን የእስራኤል ጠቅላይ ሚኒስትር ውጊያውን እንዲያቆሙ ስምምነት የደረሱት በአሜሪካ ተጽዕኖ። ስለዚህ ተጽዕኖ ደግሞ እና እንደዚሁም ያሸማገሉ አገሮች ሁሉ ተጽዕኖ አለ። የሰላም ስምምነቱ መከበር አለበት እና ይህን ከማድረግ አኳያ አሁን ሐማስ እየተከራከረ ያለው ማድረግ የምችለው ይህን ነው ነው የሚል ነው። እኛ ሙሉን እውነት ልናውቀው አንችልም። ስለዚህ በእስራኤል አይን ሆነ ደግሞ ስታየው የሰላም ስምምነቱ እዛ ውይይት ተደርጎበት የሰላም ስምምነቱ የዶናልድ ትራምፕ ባለ ሀያ ነጥቡ ምንድን ነው የሚለው በሰባ ሁለት ሰዓታት ውስጥ በሕይወት ያሉና በሕይወት የሌሉ አርባ ስምንት ታጋቾች ስምምነቱ በተደረገ ወይም እስራኤል የተኩስ አቁሙን በተቀበለች በሰባ ሁለት ሰዓታት ውስጥ ይፈጸማል ይላል። እና በዚህ ደረጃ ስትመጣ እስራኤል እስካሁን የተቀበለችው ዘጠኝ ዘጠኝ አስከሬኖችን ብቻ ነው። ይኖ አስራ ዘጠኝ አጽሞች የሉም። ስለዚህ በሌላ በኩል ደግሞ ስታየው በእስራኤል በኩል ያሉት ሉት ሰጥተዋል። ስለዚህ ይሄ ሁኔታ ነው። ማነው ፕሬዚደንት ዶናልድ ትራምፕንም እስራኤልን ቃል መስጠት ብቻ ነው እና ወዲያውኑ የእስራኤል ጦር የጋዛ አውራ ጎዳናዎች ላይ ይፈሳል። ያሉት እንደምታውቀው፣ በስምምነቱ መሠረት በሐማስ ግፊት ለመነግርህ ካይሮ ላይ በተደረገው ድርድር ወቅት በሐማስ ግፊት የታጋቾቹ አሰጣት ከእስራኤል ወታደሮች መውጣት ጋር መያያዝ አለበት የሚል አቋም በመያዙ፣ እስራኤል 72 በመቶ ከነበራት የጋዛ ግዛት ጠቅላላ ከጋዛ ምድር 72 በመቶ ትቆጣጠር ነበረ። አሁን 58 በመቶን ብቻ ነው የምትቆጣጠረው። በሌላ አነጋገር ከጋዛ ሲቲ ጨምሮ ከጋዛ ከተሞች እንዲወጣ ተደርጓል የእስራኤል ጦር። አሁን እነዚህ ሁሉ ከተካሄዱ በኋላ ሐማስ ከድርድሩ በፊት በዚህ ደረጃ የገመተው አልነበረም። ኢቭን መስጠት የማይችልበት ሁኔታ ቢኖር እንኳ በዚህ ደረጃ የሚገመት አልነበረም፣ ወይም እንደሆነ አላሳወቅም። በድርድር ወቅት ኦልሞስት በድርድር ወቅት ልመልስ የምችለውና በእጅ ላይ የሚኖረው ይሄ ነውና የተለየ ኬዝ አልጠየቀም የተወሰነ መረዳት ነበር ይልሃል ለምሳሌ ከሰባት እስከ ዘጠኝ የሚለው አሁን ግን አስራ ዘጠኝ አጽሞች በጁ አሉ ስለዚህ ከትናንት ትናንቱ ምሽት ነው ሁለቱን የሰጠው ለእስራኤል መከላከያ በቀይ መስቀል በኩል አድርጎ በሬሳ ሳጥን አድርጎ ይሰጣል ከዛ በኋላ የእስራኤል ጦር የእስራኤል ጦር አጽሞችን ካየ በኋላ ዘግቶ የሀገሪቱ የእስራኤልን ባንዲራ አልብሶ የፎረንሲክ ምርመራ የሚያደርጉ ቦታ ይወስዳል። እዛ አንድ ቀን እንደዚህ ይወስዳል። እነሱ ደግሞ የእከሌ የሚባለው ታጋች አጽም ነው ብለው ያረጋግጣሉ። በዚህ መንገድ የሚካሄድ ነው። ስለዚህ አሁን በእስራኤል በኩል ሆነ ስታየው እንትኖ አልተመለሰም አልተመለሰም እና በጣም የራቀ ነው ባጠቃላይ። ስለዚህ ይሄን ሁኔታ ዛሬና ነገ የምንሰማቸው ሁኔታዎች የሚወስኑት ይሆናል። ቢያንስ በዚህ ሳምንት ውስጥ ሐማስ አሁን የሰጠው መግለጫ የሚለው ከዚህ በኋላ የምሰጠው አጽም የለኝም፣ ፈልጌ ሊያገኝ የቻልኩትን እሰጥቻቸዋለሁ። ስለዚህም የሰላም ስምምነቱ የጠየቀኝን አድርጋለሁ በእጅ ያሉትን ሰጥቻለሁ። ሌሎቹን ገና ልዩ መሳሪያ የሚያስፈልጋቸው ናቸው፣ ይህን ለማድረግ ጥረት በማድረግ ላይ ነኝ የሚል ነው እና ሁኔታው እዚህ ላይ ነው። ይሳየስ ዓለም ለትንታኔ ከወዲሁ አመሰግናለሁ። መልካም ቀን ይሆነልን። መልካም ቀን ወሊን፣ ለመጀመሪያ ጊዜ በአፍሪካዊ የተሰራና በአፍሪካ ድንቃ ድንቅ መዝገብ ስሙ የሰፈረ ትልቁ የማህበራዊ ሚዲያ ፕላትፎ ወሊን እንደ ቲክቶክ በአንድ ጊዜ ዘጠኝ ጋስትና እስከ አንድ ሚሊዮን ተመልካች ማስተናገድ የሚችል የቀጥታ ስርጭት ያለውና መደዋወያ መጻጻፊያና እየመሳሰሉት የማህበራዊ ሚዲያ ይዘቶችን ያካትታል። ሌላው ከሌሎች የማህበራዊ ሚዲያዎች ልዩ የሚያደርገው ደግሞ ላይቭ የቀጥታ ስርጭቱን እያስተላለፈም እስክሪኖትን ለሌሎች ሼር ማድረግ ይችላሉ። አሁን የወሊን አክሲዮን መጠቀሚያ ድረገጽ ተዘጋጅቷል። በማንኛውም ዓለም ያለ ሰው በዚህ አዲሱ ድረገጽ ላይ አክሲዮን መግዛት፣ መሸጥ፣ ለሌላ ማስተላለፍ፣ የየቀኑን የወሊን አክሲዮን ሁኔታን መከታተልና ተያያዥ ጉዳዮችን መጠቀም ይችላል። ይህ ልዩ የሆነ ለውጥ ሲሆን ወሊን እንደ ትላልቆቹ የዓለማችን የስቶክ ገበያዎች የኢንቨስትመንት እድሎችን ፈጥረዋል። በዚህ ግዙፍ የሆነ የኢንቨስትመንት እድል ሁሉም ሰው ይጠቀም። በዘመኑ ቴክኖሎጂ ውጤት በኤአይ አርቲፊሻል ኢንቴሊጀንስ ወይም በሰው ሠራሽ አእምሮ የተቀናበረ ትልቅ የማስፋፊያ ሥራ ወሊል ላይ የተሠራ ነው። ለተጨማሪ መረጃ እስክሪኑ ላይ በሚታዩ አድራሻዎች ይደውሉልን፣ ይጻፉልን፣ ይመልከቱ። ወሊል ምርትና አገልግሎትን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ለምነዋሲ ዜና